ታችን አስቴር በዳኔ በመካከላችን አለች። እሷን ወደዚህ ጋብዛት አለው መጽሐፉን ቀድሞ ለማንበብ ካገኙ እድል ካገኙ ሰዎች መካከል ነች እሷ ወደዚህ ትመጣና የወንድማችንን ሜሎስ መጽሐፍ እንዴት አየችው? ምን ተረዳች? ምን አስተዋለች? እሷ ደግሞ ሪፍሌክሽኗን ሼር ታደርገናለች። በጭብጨባ ተቀበሏት! ሰላም ለእናንተ ይሁን። እውነታቸው ነው፣ ያስፈራል። ግን በነፃነት እንድንኖር ክርስቶስ ነፃነት አውጥቶናል። ጌታ ኢየሱስ ክርስቶስ ነው የሰበሰበን አደለ? እዚህ በጣም የአማረ አዳራሽ አለ፣ ላይት አለ፣ አበባዎች አሉ የኔ ጌታ ግን እርቃኑን በአደባባይ እየተሰቀለው ዛሬ ኔን ጭምር አይቶ ስለሆን አልፈራም። የምንሰበሰበው ኛ ሬድ ካርፔት ፊልም ረቃ ምናምን ነበር መረቡ። ግን ማን ማንን እንደሚይዝ ከየት ከየት እንደሚሰበስበን እሱ ያውቃል። ወደነው ሳይሆን መርጠ ነው ሳይሆን ተመርጠን ደስ አይልም። በሰው መመረጥ ደስ ይላል አይደል? በእሱ ተመርጠን ነው እና እዚህ የተሰበሰብ ነው እህቶቼና ወንድሞቼ ፊት ስለሆንኩኝ እግዚአብሔርን ስለዚህ አመሰግነዋለሁኝ። አሁን አልፈራውም። በነፃነት እንድንኖር ክርስቶስ ነፃነት አውጥቶናል። ሜሎስ እንኳን ደስ አለህ። ይሄን መጽሐፍ የት ሄደ ሜሎስ አለ በደንብ ነው የፈራውት። እሺ ሜሎስ ያልተገለጡ ገጾች ብሎ ጽፏል እና እኔ ደግሞ እዚህ ጋር ያልታተሙ ገጾች ይታዩኛል። ሁላችሁም ውስጥ መጽሐፍ አለ፣ ጻፉት። ሜሎስ በጣም ሶሻል ሚዲያ ላይ ብዙ ንግግር ተናግሯል። ብዙ አይነት አስተምሮዎችን አስተምሯል። ያ ሁሉ የሆነ ሰዓት ሰው ሲሰማው ሲቀረጽ የተቀረጸውን መስማት የቻለ ብቻ ነው ያንን እውቀት የሚረዳው መጽሐፍ ሆኖ ግን ሲበተን ትውልድን ዘመንን ይሻጋል እና ይህን መጽሐፍ ለመጻፍ የከፈል ከዋጋ አለ። ከሀያ ሁለት መጽሐፎች በላይ ሪፈር እንዳደረግ አይቻለሁኝ ውስጡ በጣም ትልልቅ አንኳር አንኳር ገና የሚበተኑ ሀሳቦችን ቁጭ ቁጭ ቁጭ ነው ያደረግከው። ከስነ ጽሁፍም አንጻር በጣም የሚገርም አጻጻፍ ነው። ሙሉን እንትን ባልለውም እንደገና ደግሞ በደንብ የተማረ ሰው እንደጻፈው በደንብ አድርጎ ሀሳቡን ጊዜ ወስዶ ከመግቢያው ጀምሮ ምን አይነት ቃላት ለምን ገና ራሱ የሚጠቀምባቸውን ቃላት እንደገና ውስጥ ያለውን ሀሳብ እንዴት አድርጎ በረድፍ እንዳስቀመጠው ዝም ብለን እስቲ እንደ ልቦለድ እናንብበው የምንለው ሳይሆን ከጎኑ መጽሐፍ ቅዱስ አስቀምጠን እያየን ለማጥናት ጊዜ ወስደን በደንብ እስቲ እናጥነው፣ የምናምነው እውነት የምናውቀው እውቀት ምን ያህል ነው የሚለውን ነገር ሰው በደንብ አድርጎ መጽሐፍ ይዞ ቁጭ ብሎ መጽሐፍ ቅዱስን እያየ ለትምህርት የሚማረው አንድ ጊዜ አንብበን የምንጥለው አይነት ሳይሆን ለሌሎች ለመማሪያዎችም ሪፈረንስ ሊሆን የሚችል መጽሐፍ እንደሆነ በእውቀት ላይ ተጻፈ እንደሆነ በጣም ልናገር ፈልጋለሁ። እዚህ ውስጥ ካለው ሕዝብ በላይ በጣም ብዙ ሚሊዮኖችን የሚደርስ መጽሐፍ እና ምንም ጥያቄ በሌለው በድፍረት የተጻፉት ጽሁፎች እንዳለው እሳቸው በደንብ ተናግረውታል። ለሆነ ታርጌት ኦዲየንስ በደንብ አድርጎ በፖስታ ታሽጎ ታሽጎ የተቀመጠ መልእክት ነው። እኛን ግን እዚህ የሰበሰበን ጌታ ኢየሱስ ክርስቶስ ነው። ይህን መጽሐፍ ገዝታችሁ ለሰው መስጠት አለባችሁ። ምክንያቱም ስጦታ ፔን ያለው ሲሆን በደንብ ነው። እንወደዋለን የምንለውን ክርስቶስን የማገልገል ያህል ነው። ሰዎች እውቀት ላይ የተመሰረተ ነገር ቢኖራቸው አይሳሳቱም። አንድ ነገር ብቻ ተናግሬ እጨርሳለሁኝ። አሁን እዚህ ለመሰብሰባችን ምክንያት ቅድም እንደተናገርኩት ጌታ ኢየሱስ ክርስቶስ እርቃኑን ሆኖ የተሰቀለልን የወደደን ያፈቀረን ክርስቶስ ነው። ስለዚህ እዚህ ጋር ያልተጻፉ ተጻፉ ገጾች ያልኳቸው በተረዳነው ልክ መጽሐፍ ጽፈን ብናበረክት፣ እያንዳንዷ ቀን ለኛ የተሰጠችን ስጦታችን ነች እና ጴንጤዎችን አንድ የሚለያቸው ነገር ምንድናው ካላችሁኝ፣ ሁሉም ነገር ላይ ኢየሱስና ስለ ኢየሱስ ነው። ሰርጋቸው ላይ ሳይቀር አሁን አሁን ደመቅሽ፣ አማርሽ፣ እንትና መሰልሽ ምናምን አይባልም አይደለ? በጴንጤ ጠቅላላ ጌታ ኢየሱስ ክርስቶስ ነው። ከሀዝ ከፈ የሚነክሰው አንድ እህል አለ፣ ገብስ ይባላል። ይቆላል፣ ቆሎ ይሆናል። ከዛ ለመጠጥ አገልግሎት ይውላል። በሶ ይደረጋል፣ ጭኮ ይደረጋል፣ ሌላም ሌላም ነገር ዳቦም ይደረጋል። የተለያየ ነገር ነው የሚደረገው። እና በጌታ የዳኑ ወንጌል ያነበቡ ክርስቲያኖች መጽሐፍ ቢጽፉ ስለ ኢየሱስ ነው፣ ቢዘምሩ ስለ ኢየሱስ ነው፣ ቢሰብኩ ስለ ኢየሱስ ነው፣ ልደት ቢጠሩ ስለ ኢየሱስ ነው፣ ምርቃት ቢጠሩ ይሄን ሁሉ ብለው አያልቅባቸውም። ምክንያቱም እሱ ትልቁ ስጦታችን ነው። ስለ ኢየሱስ ገና አላወራንም። በጣም ከታላቅ ይቅርታ ጋር እግዚአብሔር አንድን ነገር የምናደርግበትን ሞቲቭ ያውቃል አይደለ? ለአምስት ለአስር ሰከንድ ብቻ አይናችሁን ጨፍኑልኝ እኔም እጨፍናለሁ። በልባችሁ ውስጥ ምን አለ? ወንጌልን ለሰዎች ስትሰብኩ በምን ሞቲቭ ነው የምትሰብኩት? አሁን ግለጡት። ከፍቅር የተነሳ ሰዎችን ስለምንወድ ነው ይህንን ነገር የምናደርገው። ሰዎችን ስለምንወድ ስለ ፍቅሩ ነግረን እኛ ጣፍጦን እረፍት የሰጠንን ህይወት ለማካፈል ፍቅር የሰጠንን ህይወት ለማካፈል ነው ወንጌልን ለሰዎች የምንነግረው፣ ለሌላ ነገር አይደለም። ምክንያቱም ጌታችን ኢየሱስ ክርስቶስ በደሙ የሰጠን በደሙ የከፈለልን ትልቅ ዋጋ ዛሬ ድረስ እኛ የምንጠቀመው እረፍታችን፣ ሰላማችን ስለሆነ። ስጦታ ብዙ ጊዜ ሰው የሚያስበው የገና ጊዜ ይባላል በዘልማድ የጌታ ልደት ጊዜ ሰው ስጦታ ይሰጣጣል፣ አደለ? የተቀበልነው ህይወት ግን ምን እንደሆነ ልጆች የነገሩኝ ልንገራችሁ። ትንፋሻችሁን እስቲ አንድ ጊዜ ሳቡት። በተነፈስን ቁጥር ነው ስጦታ የሰጠን በተነፈስን ቁጥር እወዳችኋለው እያለን ነው። በተነፈስን ቁጥር እድል እየሰጠን ነው። መሽቶ በነጋ ቁጥር እድል እየሰጠን ነው። እኛም ምን እያደረግን ነው? ሰዎች በጨለማ እንዲኖሩ እየተውን ነው፣ ወይንስ ከጨለማ እንዲወጡ ወደ ብርሃን እንዲወጡ በነፃነት እንዲኖሩ ወንጌልን እየተናገርን ወንጌል ያሸንፋል። ጌታ ኢየሱስ ክርስቶስ በጣም ነው የሚወዳችሁ። እኔ በጣም ነው የምወዳችሁ። ሁሉም ነገር ለክርስቶስ ክብር እናደርጋለን። አመሰግናለሁ።